በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘለዓለም ስላሴ እግዚአብሔር። ልጆች እንዴት አደራችሁ? እንደምን ቀረባችሁ? እንደምን አላችሁ? ምስጋና የባህሪ ብቸኛ ገንዘቡ የሚሆን የአባቶቻችን የቅዱሳን አምላክ አምላካችን ቅዱስ እግዚአብሔር ስለማይነገረው ስጦታ ሁሉ ቅዱስ ስሙ የተመሰገነ ይሁን። እናታችን እመቤታችን ቅድስት ድንግል ማርያም በቃል ኪዳኗ በአማራጅነቷ በእናትነቷ ለሁላችንም ዋስ ጠበቃ ጥራከለላት ተራከለላ ትሆነን። ቤተክርስቲያናችን ቤተ ክርስቲያናችን ዩቱብ ቻናል አለው፣ ማለት ቴሌግራም ቻናል አለው፣ ዩቱብም እንዲሁ አለው። ስለዚህ መልእክቱን ማንኛውንም ቅዳሴ የሚሆን ዝማሬ ወንጌል ይሆን ለመከታተል ዩቱብን ሰብስክራይብ አድርጋችሁ መከታተል ትችላላችሁ። በግል ባይቀረዝ ይመከራል። ለቤተክርስቲያኑ እድገት ሲባል ብቻ ነው። ከሌላ ከዚያ ውጭ ሌላ ችግር የለም። እኛ የምናገለግለው እግዚአብሔርን ነው። እኛ የምንሰብከው ወንጌል ነው። እዚህ ቤተክርስቲያን ፖለቲካ የለም። እዚህ ቤተክርስቲያን የግል ጥቅምም የለም። እዚህ ቤተክርስቲያን ሌላ የተለየ ስውር ደባ የተለየ ክፉ መንገድም የለንም። ሌላ ቤተክርስቲያን አለ እያልኩ አይደለም። የኢትዮጵያ ቤተክርስቲያን ይህንን ነው ልታደርግ የሚገባው። አላማዋ ክርስቶስን መግለጥ ነው። አላማዋ ክርስቶስን መስበክ ማሳየት ነው። እያደረገች ያለችውም ይህንን ነው። ነገር ግን ከዚህ ወጥቶ ሌላ የሚደረግ ከሆነ ያ መድረኩን የያዘው አውደ ምሕረቱን የተቆጣጠረው የግለሰቡ ችግር ነው የሚሆነው ስለዚህ በግል አትቅረጹን የሚል ሌላ ፍራቻ ኖሮን አይደለም። ነገር ግን ለቤተክርስቲያን ውድ ሲባል ነው፣ ለማለት ያህል ነው። ወደ ወቅታዊው አጭር የወንጌል አገልግሎት እናልፋለን። ዛሬ እንግዲህ እንደሚታወቀው ሰንበቱ ምን ተብሎ ይጠራል? አቤት፣ ኒቆዲሞስ ስሙ ራሱ ደስ ይላል። ኒቆዲሞስ እና ዛሬ ኒቆዲሞስ ነው። ከዚህ የተነሳ ከዚሁ ከዮሐንስ ወንጌል በቅዳሴ ላይ ከተነበበልን ለዚሁ ከተመደበው ወንጌል ላይ ትንሽ መነሻ ርዕስ ወስደን በትንሽ ደቂቃ እንዲሁ እግዚአብሔር የፈቀደውን እንማራለን። ማን ያስተምረን? እግዚአብሔር ያስተምረን። ለሊቃውንቱ ምስጢሩን የገለጠ ለእኛም የምንናገርበትን አንደበት ለሁላችንም የምንሰማበትን እንደ ልድያ የተከፈተውን ልቡና አምላካችን እግዚአብሔር ያድለን። ቅድም እንደተነጋገር ነው፣ ከዚህ ቀጥሎ ዝማሬ ያለን። ዛሬ ሁለት ህፃናት ልጆቻችን ያው ህፃናት ነው የሚባሉት። እንግዲህ በሀገሩ ቋንቋ ወደ ሌላ ከተሄደብኝ ከታይ ቲኒጀር እያለ የሚቀጥለው አካሄድ አለ። ኢትዮጵያ እንግዲህ እኔ ኢትዮጵያ በኢትዮጵያዊ አንደበት ነው የምናገረው፣ እና በጣም ከፍ ካልተባለ ሁሉን እንደዛ ነው የምንጠራቸው። እና ለማንኛውም እህታችን አለች ገሊላ፣ ገሊላ፣ ገሊላ ይተው እንጂ አባቂ እሱ እኔ ገሊላ ነኝ። ሜሮን ግን ምናልባት እህቴ ጓደኛ አይናት ነው ያለው እያለች ነው ገሊላ። እሷ ትዘምርልናለች። መጀመሪያ እሷ ናት የምትዘምረው ከእናቷ ጋር። እናቷም ባለበገና ናት። እንደገና ደግሞ የሶስቱ ባለበገናዎች የዲያቆናቱ እናት ወይዘሮ ሀናም ባለበገና ናት። ይኸውላችሁ እናቶች፣ የቆስጠንቲኖስ እናት አሁን ለምሳሌ የምታያቸው እነዚህ ዲያቆናት ከባለበገናዎቹ ውጭ አሉት ማለት ነው የደብራችን ዲያቆን ዲያቆናት ሊቀ ዲያቆናት ዲያቆናት ናትናኤል፣ ዳዊት እና እንዲሁም ዲያቆን ቅዱስ ዳዊት እናታቸው ናት። ከአባታቸው ይልቅ አባታቸው ስራውን ሲሯሯጥ፣ እቤት ውስጥ በል አጥና፣ ይህን ጸልዩበት እያለች እና የቆስጠንጢኖስ እናት ናት። ቆስጠንጢኖስን ጣዖታት እንዲደመሰሱ መስቀል ከፍ እንዲ ያደረገው እና እናቶች ስራቸው ትልቅ ነው። ሆነት እናት ማለት ቤተክርስቲያናት በሞት ይበሉልኝ። እናት እናት ቤተ ክርስቲያን እናት ናት። እናት ማለት ቤተ ክርስቲያን ናት። ቤተ ክርስቲያን የውላችሁ ወላዴ አይላፍ ትባላለች። እስቲ በሉት ወላዴ አይላፍ ወላዴ አይላፍ የሚባሉ ከቤተ ክርስቲያን ትልልቅ አባቶች አሉ፣ ሊቃውንት ብዙዎቹን ብዙዎችን የሚወልዱ ማለት እና ቤተ ክርስቲያን መካን አይደለችም። በእውነት ወላድ ናት፣ ብዙ ትወልዳለች። እናቶችም በስጋ መውለድቻ ሳይሆን በጸጋም ይወልዳሉ፣ እግዚአብሔር ቃል ያስተላልፋሉ እና እነዚህ ህጻናት በጋራ የሚዘምሩልን የአባቶቻቸውም በተለይ ደግሞ ይበልጥ የእናቶቻቸውም ጥንካሬ ነው ማለት ነው። እንዲህ ያሉትን እናቶች እግዚአብሔር ያብዛል። እንግዲህ እንደባለፉት ሰንበታት ሁለት፣ ሶስት ርዕስ ይዘን በየትኛው ንስበክ አንልም። ዛሬ አንድ ርዕስ ይዘን እሱን ነው የምንማረው። ሌሊት በሉልኝ እስኪ አበዚ አበዚ ኢየሱስ በሌሊት በሌሊ በሉ ወደ ጌታ ርዕሳችን ይሄ ነው። በሌሊት ወደ በሌሊት ወደ ጌታ ኢየሱስ ይውላችሁ። እንግዲህ ኢየሱስ ክብር ይግባውና አምላካችን ኢየሱስ ክርስቶስ፣ ያው እኛ ክርስቶስን ካልጨመርን ትንሽ ይከብደናል። እኛ የተዋዶ ልጆች ኢየሱስ አንልን ብቻውን ብንለው ኃጢአት አይደለም፣ ስህተትም አይደለም። አስቸጋሪ ነው። ከአሁን በፊትም ለመነጋገር ሞክረናል። በጎች ነገሮች ጠላት ሲቀማ ከዚያ በኋላ በጎ ነገር ዳግምኛ ለማለት እንቸገራለን። ባለቅኔው እንደተባለው ይሁዳ እንዳለው ባለቅኔው እንዳለው ይሁዳ ይብሉ ለዘይኮነ ይሁዳ እንዘ ይሁዳ አምላክ እግዚያ ቀራኒ ወጋደ አለ። ይሁዳ ያልሆነው ይሁዳ ይሉታል፣ ይሁዳ አምላክ በቀራኒ ወሳለ ይሁዳ ማለት የስሙ ምስጢር ትርጉም ታማኝ ማለት ነው። እና እንደምታውቁት ይሁዳ ደግሞ ክርስቶስን የሸጠው ታማኝ ነው አይደለም። ታማኝነቱን ካለ እንጂ ታማኝነቱን አጠፋ። ምክንያቱም መምሩን ሸጠ፣ ጌታውን ሸጠ። አታለለ ማለት ነው ነበረ። ይሁዳ ማለት ግን ታማኝ ነበረ። አሁን ልጁን ይሁዳ ብሎስ የሚያወጣ ሰው አለ? ጴጥሮስ ይባላል ያዕቆብ ግን እኮ ይሁዳ፣ ያኛው ቅዱስ ይሁዳ ነው። ቃል ይሁዳ መልእክት ብለን የምናገባው ይሁዳ አሁንም ድረስ ስሙ የተጠበቀ ነው። ቅዱስ ይሁዳ አለ። እሱ እያለ ግን ይሁዳ ብሎስ የሚያጣው የሚያወጣ ይሄን ሳጥናኤል ማለት እኮ ቅዱስ ሚካኤል እንደ ማለት ነው። ሀዚ መጥራ ይሄን ይብለት ታረቃቸው ነበረ። ሳጥናኤል ማለት የሰይጣን ስም አይደለም፣ የመላእክቱ ስም እኮ ነው መናፍ በነበረ ሰዓት የነበረው ስም እኮ ነው። ሲወርቅ ግን በክብሩን አጣ ማለት ማናሁን ሰዓትና ያንብሎ ስም ይወጣል እና ኢየሱስ ለማለት እንቸገራለን። ለምን ከኛ የነበሩ የእኛነትን ትተው የወጡ ኢየሱስ ኢየሱስ ስለሚሉ ማለት ነው። ይሁንና ግን ኢየሱስ የሚለውን ስም አይደሉም እንደኛ ሰዎች ሆነው የሰዓቱ መናፍቃን መጥራት ይቅርና ራሱ ዲያብሎስ ሰይጣን እንኳን በአካል ተገልጦ ኢየሱስ ኢየሱስ ቢል እኛ እንተዋለን እንተዋለን ወይ ተጠረጠራችሁ እንተዋለን ወይ ፍጡርን ብንተወው ምንም ማለት አይደለም ይሁዳ ይሁዳ ባለን ምንም ማለት አይደለም ሳጥና ያለም ሳጥና ያለም ባለን ምንም ማለት አይደለም ኢየሱስን ግን ኢየሱስ ካላልን አለቀልን ማለት ነው ኢየሱስ ክርስቶስ ጠውመስም ለዘይ ሲውኦ እስቲ በሉልኝ በሞቴ ኢየሱስ ክርስቶስ እርሳችን አብቃው እርሳችን፣ በሌሊት ወደ በሌሊት ወደ ኢየሱስ ነው፣ በሌሊት ወደ ኢየሱስ። ስለዚህ በሉ ልግዙ ኢየሱስ ክርስቶስ ድገሙት፣ ኢየሱስ የሚለው ብቻ ድገሙት። ኢየሱስ ክርስቶስ ስለስተ መድኃኒት ለዘይ ይበልዑ ኢየሱስ ክርስቶስ ጽዋ መድኃኒት ለዘ ይጸምዑ። ለሚጠሩት የሚጣፍጥ ስም ማርያም እንደማለት ማለት ነው። ማርያም የሚጣፍጥ ስም ነው። ማርያም ከበሩ ባይኖርም ቃሉን ይቻላል። ስምኪ ጥዑም ማርያም፣ ስምከ ጥዑም ኢየሱስ

ጉንደ ወይን ተብሏል። ጉንደ ወይን የወይን ግንድ ምን ያልተባረዋለ? እሱ ሁለ ነገራችን ነው ልብሳችን፣ ሞገሳችን፣ ጌጣችን፣ ክብራችን፣ ዝናችን፣ አለይታችን፣ መክበሪያችን፣ የእኛነት መጠሪያ ርስታችን፣ የዘላለም ህይወታችን ነው። ከዚህ በቀር ታዲያ ወዴት ይኬዳል? ወደ ሌላ ወዴት ይኬዳል? ያውም እኮ የሚገርማችሁ መቼ ነው ወደ ኢየሱስ የሚኬድ በሌ የዮሐንስ ወንጌል ምዕራፍ 3 ቁጥር አለ። ኒቆዲሞስ እንደዛ ነው ያደረገው። ስለ ኒቆዲሞስ ብዙ ይነገራል፣ ብዙ ይተረካል። ዛሬ ግን ስለ ኢየሱስ ከኒቆዲሞስ ጋር ስላለው አምላክ ኒቆዲሞስን ስለሚያናግረው ጌታ፣ አንቺ ኒቆዲሞስ ነሽ፣ አንተ ኒቆዲሞስ ነህ፣ እኔ ኒቆዲሞስ ነኝ፣ እኛ ኒቆዲሞስ ነን። ጳጳሳቱ ኒቆዲሞሳውያን ናቸው። ኒቆዲሞስ ናቸው። ሊቃውንቱ ኒቆዲሞስ ናቸው። ካህናቱ፣ መነኮሳቱ፣ ዲያቆናቱ፣ መዘምራኑ፣ ምእመናን ሁሉ የተዋህዶ ልጆች ሁሉ ኒቆዲሞስ ናቸው። ለምን? ኒቆዲሞስ ጌታውን የሚያነጋግር ነው። መቼ? በሌሊት ሄዶ፣ በሌሊት ወደ ጌታው ሄዶ የሚያናግር ሰው ነው ኒቆዲሞስ። ባለ ጌታውን በጨለማ አይፈለግም ጨንደማ ያልገደበው ጨንደማ ያልከለከለው እንቅፋት ያልፈራ አውሬን ያልሰጋ ስለ ክብሩ ያልተጨነቀ ፍለጋውን ያሳመረ በእኔ ሊት እየዳበስ አስባችሁታል። ያ ዘመን ብዙ ኪዳን ነው። እኔስ ባትሪም ያለም አይመስለኝም። በዚያ ዘመን ቴክኖሎጂን አልኩበትም፣ አልተመራመርኩበትም። በእርግጥ የድሮ ሰዎች የአሁኑ የቴክኖሎጂ ምጥቀት ምንቹ ያይድሮ ዘመን ነው። አባቶቻችን በገጠር እኔም ደርሼበታለሁ። እኔም እራሴ አድርግ ነበር። ምክንያቱም እንግዲህ የገጠር ልጅ ነኝ፣ የከተማ ልጅ አይደለም። ገጠር ሌለው ደርጉትና እምባጮ የሚባል ተክላል። ማን ነው የሚያውቅ? እምባጮ፣ እምባጮ የሚያውቅ እጁ ከፍ ያድርግ። ከኢትዮጵያ የተወሰነ ክፍል ነው። ሁለት ሰው ብቻ ነው። እናንተ ሁሉ ኢትዮጵያን እምባጮ የሚባለው እጽዋት እሱን እንደዚህ አርገን ድንጋይ ላይ ነው እናደርገው፣ እሳት ያወጣል እሳት ይፈጥራል። እና ቴክኖሎጂ ያን ነውን። አባቶቻችን ግን መንፈስ ቅዱስ ገልጾላቸውን እና ባትሪ ላይኖር ይችላል በዘመኑ፣ ግን ሽቦ እያበራ ይመስለኛል ሊሆን፣ ወ መጽሐፍ ቅዱሱ አልገለጠም። አንድ ታውም ይህን አይናገርም። ረቢ መምህር፣ አንተ ከዚህ አይነት ተልከህ እንደመጣህ እናውቃለን አለው። ክርስቶስም ሰው ከኋላ ከመንፈስ ካልተወለደ እያለ ተናገረው ብሎ ሁላችሁ እጃለሁን ነው አንድምታውም እያሰፋ የሚናገር የሚናገረው ከእግዚአብሔር ተልከህ እናውቃለን እንደመጣ እናውቃለን ሲል እንዲህ ማለት ነው። እንዲህ ማለት ነው። በኋላ እንመጣበታለን ሰዓት ካለን እያለ ያንን ነው የገለጸው። እና ግን ኒኮዲሞስ በሌሊት ወደ ክርስቶስ ሄደ። ይሁላችሁ ሌሊት ማለት ይሰማችኋል። ይሰማችኋል። ሌሊት ማለት እግዚአብሔርን የሚያመልኩ ሰዎች የጠፉበት የማቴዎስ ወንጌል ውሰዳችሁ ምዕራፍ 24 ቁጥር 12 ላይ ወንብዛ ለእከይ ትሴኩስ ፍቅረ ብዙሃን ከአመፃ ብዛት የተነሳ ከብዙዎች ዘንድ ፍቅር ትቀዘቅዛለች። ያ ዘመን ማለት መጽሐፉ የተጻፈው ለዚህ ዘመን ነው። ይሄ ጥቅስ የሚሰራው ለዚህ ዘመን ነው። እነማን ሰፈር ነው ፍቅር ያለው? እነማን መንደር ነው ፍቅር ወልቶ የፈሰሰው? እነማን ትዳር ነው ፍቅር ቤቱን የሞላው? እነማን ቤተሰብ ዘንድ ነው ፍቅር የተጥረቀለቀው? ፍቅር የጠፋበት ዘመን ሰው ሰውን ሰው ሰውን ጅብ ሆኖ በሚበላበት ዘመን አልበሳ ሆኖ በሚቦጫጭቅበት፣ በሚያደቅበት በዚህ ዘመን ነብር ሆኖ ነብር ሆኖ ደሙን በሚመጥበት በዚህ ዘመን ሌሊት ማለት እሱ ነው። አያችሁ። ደስ የማያሰኙት በጎቹ ቀናት ወንድሜ፣ ወንድሜ፣ እህቴ፣ እህቴ፣ ወገኔ፣ ወገኔ በማይባባምበት በዚህ ዘመን ሌሊት ማለት እሱ ነው። በሌሊት ወደ ኢየሱስ ወደ ማምለጫችሁ ወደ ኢየሱስ፣ ወደ ማምለጫችን ወደ ታዳጊያችን ወደ ኢየሱስ። በሌሊት ወደ ኢየሱስ። ኒቆዲሞስ በአካለ ስጋ ነው በእርግጥ ሄደው፣ በአካለ ስጋ ሄደ፣ በመንፈስም ሄደ። አንዳንድ ኳይታን ነው ሰው እዚህ ተቀምጦ እያስቀደሰ እግዚኦ፣ ተሳለን ላለው ብሎ ምስ ለመንፈስ ከይላል። ለምን የለም፣ ዝ ቤቱ ሄዷል እሱ። ስጋው እዚህ ነው፣ መንፈሱ የለም። ወደ ክርስቶስ ግን በሌሊት በጭንቅ ጊዜ በመንፈስም አካልም መምጣት ያስፈልጋል። ቤተ ክርስቲያን ይሄ ህንፃው ማለት ኢየሱስ ነው። ይሄ መጋረጃው ማለት ኢየሱስ ነው። ለምን ቀይ ከለር ሆነ? ደሙን ነው የሚገልሰው። ህንፃው መስኮቶቹ የሆኑ የሐዋርያት ምሳሌ ቤተ ክርስቲያን ምንታው ያለው መጠቀሚያው በሙሉ ነዋያተ ቅዱሳቱ ኢየሱስ ኢየሱስ ነው የሚሰጉት። በሌሊት ወደ ኢየሱስ መምጣት ማለት እዚህ ሲመጣ ኢየሱስ አለ፣ ይዳሰሳል። ስጋውና ደግሞ ኢየሱስ ነው። ጸበሉ ኢየሱስ ነው። ማየገቦ ነው በመንፈስ ደግሞ ወደ ኢየሱስ ባለንበት ቦታ ሆንን ሥራ ሆንን መምጣት ባልችል ታመር ሆስፒታል አልጋ ላይ ቤትም፣ የትም ሆነን እንዲሁም በልዩ ችግር መምጣት ባልችል ያ ያልመጣንበት እዚህ ብርሃን አለ እዚህ ሕይወት አለ እዚህ ቀን ነው እዚህ ደስታ ነው። ይህንን መካፈል ሳንችል እኛ ሌሊት ውስጥ ነው ያለነው፣ እዛ ቤታችን፣ እዛ እስር ቤት፣ እዛ ጭንቀቱ ቦታ፣ እዛ የችግሩ ቦታ። ስለዚህ ያ ለእኛ ሌሊት ነው። በዛም ሰዓት ወደ ኢየሱስ በሀሳብ መንጠቅ ስርሃርያም የሚከለክለው የሰማይ ኮርኒስ ይሄ የለም። የሰማይን መጋረጃ አይከለክለውም። ሀሳባችን መጥቆ መንበረ ጸባኦት ቅዱስ እስጢፋኖስ እንደዚህ ነው ያደረገው። የድንጋይ ናዳ ሲያወርዱበት ውግረታ የባን ይመስሉ አሰር የና ናዳ እየወረደበት እንደሱ ግን ገደባ መሰለው። ለምን ያ ሰዓት ለእስጢፋኖስ ሌሊት ነበረ። ቅዱስ እስጢፋኖስ ለሱ ሌሊት ነበረ፣ ግን ህመሙ አልተሰማውም። አልፈራም። ሞትን አይቶ አልተጨነቀም። ለምን በዚያ በጭንቁ በሌሊት ወደ ኢየሱስ ነው የሄደ። አገኘው፣ አገኘውም ኢየሱስን። ቀና አለ፣ ስዱስ ቅዱስን አየ። በእውነት ስዱስ ቅዱስ እንድናይ እግዚአብሔር ይርዳል። ስዱስ ቅዱስን እንድናይ ስዱስ ቅዱስ ይርዱን እግዚአብሔር። ሌሊት በሆነ ጭንቅ፣ በሆነ መከራ፣ በሆነ ችግር፣ በሆነ በዚህ ዘመን ሌላ መሄጃ፣ ሌላ ማምለጫ የለንም እና በሌሊት ወደ ቅዱሳኑ ወደ ቅዱስ ሚካኤል ስንሄድ ወደ ኢየሱስ መሄዳችን ነው። ወደ ቅዱስ ገብርኤል ስንሄድ ትጸንሲ ትጸንሻለሽ ብሎ ኢየሱስን የምሥራች ቅዱስ ገብርኤል በቅዱስ ገብርኤል በኩል ኢየሱስ ይገኛል። በሌሊት ከተወዳጅ ልጇ ጋር ናት። እሷ እሷን ስናገኝ ልጇን እናገኛለን። በሌሊት ወደ ሀብት በሌሊት ወደ ስልጣን በሌሊት ወደ ስካር በሌሊት ወደ ዝሙት ወደ ዝማያት መንደድ በሌሊት ወደ ዘረኝነት ወደ ለከሰው ፖለቲካ ወደ ተበላሸው ወደ ጭንቅ ወደ ወደ በሽታ ወደ ክፉ ነገር ወደ ክፋት ወደ አድመኝነት ወደ ከመሳሰለ ክፉ ሁሉ ብንሄድ በሌሊት ላይ ሌሊት በጨለማ ላይ ጨለማ ነግሶብን ለዘላለም ለስቃይ እንዳንጣል በሌሊት ህይወት ወደ ሆነ ወደ ኢየሱስ ክርስቶስ እንድንሄድ የሌሊት የጨለማ የጭንቅ የችግር ጊዜ እግዚአብሔር ይርዳን፣ ወደ ብርሃን ይመልሰን። እንግዲህ ኢየሱስ ክርስቶስ ኒቆዲሞስን አግኝቶት፣ ኒቆዲሞስ ወደ ክርስቶስ ሄዶ በሌሊት ሄዶ ክርስቶስን አግኝቶታል። መምህር ሆይ አንተ ከእግዚአብሔር ተልከ እንደመጣ እናውቃለን፣ እግዚአብሔር ከእርሱ ጋር ከሆነ በቀር ይህን ማድረግ የሚቻለው የለም ሲል የእግዚአብሔርን አንድነት ሶስትነት፣ ኒቆዲሞስ በመንፈስ ቅዱስ አውቆ ተናግሯል። ይህም ማለት ከባህሪ አባት ከአብ ከባህሪት ህይወት ከመንፈስ ቅዱስ ጋር ትክክል ስለሆንክ ነው እንጂ አንተ አንተ እግዚአብሔር ስለሆንክ ነው እንጂ ይህንን ምስጢር ሌላ ፍጡር ስጋዊ ደማዊ መናገር አይቻለውም ነበር ሲል እግዚአብሔርም ወልድ ኢየሱስ ክርስቶስ ደግሞ ኒቆዲሞስን ስለመጣበት አላማ እሱ እሱን ለማመስገን ሲነሳ ክርስቶስ ደግሞ የሚረባውን የሚጠቅመውን ህይወት ሰው ከውሃና ከመንፈስ ካልተወለደ ተወለድ አዎ እንዳልከኝ ነኝ ኔ ስለዚህ ባልከኝ በአምላክነት ተጠመቅና ልጅነትን አገኝ ያለ የሚገባውንና የሚረባውን ነገር ነግሮታልና። ዛሬ እኛ ለቤተ ክርስቲያን ገንዘባችንን ገንዘባችንን ቀጡ ገንዘባችንም፣ ስጋችንን፣ ጊዜያችንን፣ ሁለ ነገራችን እንሰጣለን። ከዚህ በላይ ደግሞ ልባችን እንድንሰጠው እግዚአብሔር ይወዳልና ይህን እንድናደርግ እንዲረዳን ቅዱስ ፈቃዱ ይሆንልን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን፣ አሜን። የህይወትን ቃል አምላካችን እግዚአብሔር ለሁላችንም ያሰማል። በቀጥታ ወደ ዝማሬው ነው የምናልፈው። በገናችሁን ያዙ፣ ለዝማሬ ተዘጋጁ። ሁለት ወንበሮች ይምጡ።